ሰላም፣ ሰላም እንደምናችሁ። እንኳን ደህና መጣችሁ። አህለን ወሰህለን። ሳላ ሳላ ሳሎን ነው። ፌን ኡሚክ ፌን ኡሚክ፣ እናትሽ የታለች። ፌን የት፣ ኡሚክ እናትሽ። ወንድ ከሆነ ኡመክ እንላለን። ኡሚ ፊ ሳላ

አተላጃ ሁለት ቃላቶች ናቸው ፈጠን አድርገን ስለምንናገር ነው አተላጃ የምንለው አል ተላጃ ፍሪጁ ማለት ነው ፍሪጁ የት ነው ፌን አተላጃ ፌን የት አተላጃ ወይን ተላጃ ፍሪጅ ነው አተላጃ ፍል መጥበኽ አተላጃ ፊ አልመጥበኽ ፍሪጁ ማድ ቤት ውስጥ ነው ያለው ማለታችን ነው

ም የመኝታ ቤቱ መስኮት። አውላ ጠረጴዛ ኩርሲ ወንበር ዱላብ ቁምሳጥን ከበት። በአማርኛ ቁምሳጥን ወይም ከበት ይባላል አይደለም። እኛ ቤት ውስጥ ከበት ነው የምንለው። ቁምሳጥን ምንለዋለን። ምናንተስ ምንትሉ ምንትሎታላችሁ? ዱላቢ ቁምሳጥኔ ከበቴ

እኔ ዘወትር ማድቤት ውስጥ ቆሜ ነው ተከታታዩን ፊልም የማየው ማለት ነው። አና እኔ ዳይመን ሁል ጊዜ ዘወትር አትፈረጅ አያለው አልሙሰልሰል ተከታታዩ ፊልም ሙሰልሰል ማለት ተከታታይ ፊልም ነው። ወና አና እኔ ዋግፋ ቆሜ ፊል መጥበኽ ፊ አልመጥበህ መጥበህ ማለት እስካሁን ድረስ እንግዲህ ታውቀአትቀሩም አለ አልነግራቸውም መለስ ብላቸው አነ አምስ ኑምት ፊሳላ አነ አምስ ኑምት ፊሳላ እኔ ትናንትና ሳሎን ውስጥ ነው የተኛሁት ማለት ነው። አነ እኔ አምስ ትናንትና ኑምት ተኛሁ ፊ ሳላ ሳሎን ውስጥ ላ ሳሎን መሆኑን አሁን አውቃቸዋል አይደለም ደረጅ ደረጅ ደረጃ ነዘልት ምን ደረጅ ነዘልት ምን ደረጅ ምን አልደረጅ ከደረጃው ላይ ማለት ነው ከደረጃው ላይ ወይም በደረጃው ወረድኩ ማለት ነው ነዘልት ወረድኩ ምን ከደረጅ ደረጃው

ደረጃው ማለት ነው። ዳዓሳ ዳዓሳ፣ የእግር መጥረጊያ ይበር ብር ላይ የምናስቀምጠው ትንሹ ምንጣፍ የእግር መጥረጊያው ዳዓሳ ይባላል። እሽተሬት ዳዓሳ ጀዲዳ፣ እሽተሬት ዳዓሳ ጀዲዳ፣ አዲስ የእግር መጥረጊያ ገዛሁ። እሽተሬት ገዛሁ፣ ዳዓሳ የእግር መጥረጊያ፣ ጀዲዳ አዲስ ነገሮች ወይም እቃዎች ጾታነት አላቸው። አንቺ ወይም አንተ ተብለው የሚጠሩበት ቦታ እና ጊዜ አለ። አሁን ደአሳ ይሄ የግር መጥረጊያው በሴትነት ነው የሚጠራው፣ አንቺ ተብሎ። ስለዚህ ደአሳ ጀዲዳ አዲስ የግር መጥረጊያ ማለት ነው። በሌላ አይነት ለምሳሌ ቤት ጀዲድ ካል አዲስ ቤት ማለት ነው። አሁን አንደኛው ጀዲዳ ነው፣ አንደኛው ደግሞ ጀዲድ ነው። ልዩነቱ እንግዲህ በጾታ መጠራታቸው ነው። ጫማ በሴትነት ጾታ ስለሚጠራ ጀዝማ ጀዲዳ እንላለን አዲስ ጫማ ለማለት። ደፍተር በወንድነት ጾታ ስለሚጠራ ደፍተር ጀዲድ እንላለን። በቅርቡ በዚህ ብቻ ያተኮረ ትምህርት አቀርበላቸዋለሁ። እስከዛ ድረስ ብዙ ድንግርግር እንዳይላቸው ይሄ ይበቃቸዋል። ኦኬ። ካርቶን ካርቶን ካርቱን ማለት ነው። ይሄ እቃ የምናሸግበት ካርቶን ብዙ ካርቶኖች ከራቲን ይባላሉ። የህጻናት ፊልሞች ካርቱን ተብለው ነው የሚጠሩት። ምናልባት እንዳይምታታባችሁ የምጠቅሰው እዚህ እቃ የምናስቀምጥበት ካርቶን ከርቶን ነው የህፃናቶቹ ፊልም ከርቱን ነው። ብዙ ይመሳሰላል፣ ትንሽ ደግሞ ይለያያል። የዛሬው ትምህርታችን በዚህ አለቀ። በሚቀጥለው ትምህርት እስከምንገናኝ ድረስ በጣም ወዳቸዋለሁ። እንዴት እንዳለን በአረብኛ አሕበኩም መራ፣ አሕበኩም መራ፣ በጣም ወዳቸዋለሁ ማለት ነው። ማዕሰላማ፣ ደህና ሁኑ፣ ቻው።